ያለው ሰው እየተተናኮለሽ እንዳለ እናውቃለን። በቃ አንቺ ሰው ተንኮል እየሰራብሽ ነው። ብቻሽን ደግሞ እዚህ መተሽ የበለጠ ተንኮል ነው። አንቺ በጣም ያናዱኝ ሃይሚና ብሩክ የምንድን ታውቃላችሁ፣ ሰው መሃላችሁ አቁሞ እራሳቸው የሚጨጋጨቁት ነገር ሰው እዛ ፍለፊታቸው እያለ ያለውን ሰው አክብሮ አያናግሩትም። በራሳቸው የራሳቸውን ስሜት ብቻ ነው። እንደዚ ደግሞ አይሆንም። ሰው አጠገባችሁ ቁሞ አክብራችሁ ሰውን ማናገር አለባችሁ። ሁለታችሁም ዲዛይን ችግር አለባችሁ። ብሩቄም ሀይሚም፣ እንደዚህ ደግሞ ጥሩ አይደለም። ሰው መሀላችሁ ከገባ ያን ሰው በደንብ አርጋችሁ አክብራችሁ ማውራት ነው ያለባችሁ። ቤተሰብ ለማንኛውም ይህን ቪዲዮ በደንብ አርጋችሁ ላይክ፣ ሼር፣ ሰብስክራይብ አርጉ። አንዳንድ አስተያየቶችን እንናገራለን ማለት ነው። እንግዲህ ታውቃላችሁ ሀይሚና ብሩኬ ዛሬ መጥተዋል በጣም በሚገርም ሁኔታ እኔ በጣም ደንግጬ ያለው ሁኔታቸውን ሳይ ብሩኬ በጣም ተበሳጭቷል። በጣም ተናዷል። ያው ሀይሚ ደግሞ ለማረጋጋት ሞክራ ነበር ግን ምንድን ነው እኔ ለሀቅ ስንፈርድ ማለት ነው ሀይሚ ትንሽ አጠፍታለች። አላጠፋችም አይባልም፣ አጠፍታለች። ምንድን ነው እሱ ከብሩኬ ውጭ ማንም ሰው የላትም፣ ማንም ነገር የላትም። እሷ ብሩኬ ማስረዳት ካለበት ቁጭ አርጋ አጠገቧ ብሩክን ሌድ ስለሆነ እንደዚህ እንደዚህ ነው የአንተ ነገር እንዳይቋረጥ ብፈልጌ ነው ብላው እሺ ብሎ ሊፈቅድላት ይችላል። ለምን ብሩኬ እዚ ጋር እየሰራ ነው። እሷ ደግሞ የሆነ ነገር አላት እዛ። እሱን ደግሞ ለማስተካከል ከፈለገች ለብሩኬ መናገር አለባት። ከብሩክ ውጭ እንግዲህ ማንንም ልታማክር አትችልም። እዚህ ጋር ሁለተኛ ነገር ደግሞ ስልክ ደውለን ጠየቀች፣ ምናምን ባደውሉ ምናምን አይባልም። እንደዛ ባደውሉ ምናምን፣ ይሄ ነገር ነው ብሩኬን ያበሳጨው ማለት ነው። እና ሀይሜ የሆነ የራሷ የሆነ ነገር ገጥሟታል በቃ ለብሩክ ትነግሯለች ከካሜራ ውጪ ነግራሃለሁ ብለዋለች። ግን ያው ብሩኬ ታውቃላችሁ ቶሎ የመናደድና ቶሎ የመወሰን ባህሪ አለው። እሷ ደግሞ ይሄን ነገር የሱን ነገር እያወቀች እንዲህ ዘይን ነገር ማድረጉ ጥሩ አይመስለኝም። እና እናንተ መሀላችሁ እንግዲህ ወንድም ወንድሙ ነበረ፣ እሱን አክብራችሁ በደንብ ማብራት ሲገባችሁ ሁለታችሁም የራሳችሁን ስሜትን መቆጣጠር እስከሚያቅታችሁ ድረስ እንግዲህ ሃይሚ ወንድምዮ እያለ ጥላ መሄዷ ራሱ በጣም ጥሩ አይደለም። ወንድም ክብር ነው፣ ታላቃችሁ ነው። ጥላ መሄድ የለባትም ነበረ፣ እንደምንም ብላ ማስረዳት ነበረባት። ያው ቢያንስ እንኳን ቪዲዮ እስከሚያልቅ ድረስ መቆም፣ አብራ ተነጋግራ፣ ማይፈታ ነገር ደግሞ ከሆነ በቃ ቻው ደና ዋሉልኝ ብላ መሄድ ነበረ ጥሩ። መሄድ ምናምን ጥሩ አይደለም። ሃይሚዬ የኔ ቆንጆ አንዳንዴ አንቺ ይኸውልሽ፣ ጥሩ ነገር ነው እየሰራሽ ያለሽው ጥሩ ነገርን እያሰብሽ አንዳንድ ጊዜ ጥሩ ነገርን እያሰብን እያለ መጥፎ ነገር ሊባል ይችላል። አሁን ሀይሚ ለብሩኬ አስባ ነው ብሩኬ የሚሰራበት ስራ ስላለው እንዳይስተጓጎል ነገር ፈልጋ ነው። ግን ይሄ ደግሞ ብሩኬን ያስከፋዋል። እንዴት ነው ሰው ሳይናገር ደብዳቤ ብቻ ጽፎ ተነስቶ የሚሄደው? አይሆንም እንደዚህ። በጣም ነው የሚያስቀይመው። ማንኛውም ወንድ ቢሆን ይቀየማል፣ ብሩኬ ብቻ ሳይሆን ማለት ነው። ስለዚህ ብሩኬ በጣም አናዶታል። እስከ መታመም ድረስ፣ እስከ መውደቅ ድረስ እንግዲህ፣ ብሩኬ ምንድን ነው ያለው? እኔ ባልታመም ወይ ባልወርቁ የሆን ነገር ባልሆን አትመጭም ነበር፣ ጥለሽኝ ነበር የምትሄጁ ያለው። ይሄ ትክክለኛ መፍረድ ካለብን ሐይሚዬ የራስሽን ሆነ መንገድ ተጠቅመሽ ብሩክን አሳምነሽው መንገድ ነው ያለብሽ፣ ከይቅርታ ጋር ማለት ነው ይቅርታ ብልሹ ማለት ነው። ለምን ብሩኬ በጣም ነው የሚወድሽ፣ በጣም ነው የሚያከብርሽ ለአንቺ ያለውን ክብር ታውቂያለሽ ስለዚህ አንቺ ደግሞ የሱን ክብር ጠብቀሽ የእሱን ጭንቅላት ጠብቀሽ መንገር ነው ያለብሽ እና ሀይሚ ትንሽ ተረጋጊ ነው የምለው መረጋጋት ጥሩ ነገር ነው ቡሩኬም ደግሞ እሷ እንድትናገር እድል ስጣት ቶሎ መቸኮል የለብም። ቶሎ መወሰን የለብም። ቶሎ መናደድ የለብም። ይሄ ይሄ ነገር እናንተን ገደል ይከታችኋል። እናንተ ምንድን ነው መሀላችሁ በጣም እኔ ማቆቅ እናንተ መሀል ላይ እልህ የሚባል ነገር አለ። እልህ ሁለታችሁም አደገኛ እልህ ነው ያለባችሁ። ይሄ እልህ ደግሞ መድኃኒዓለም ነው ወደፊት አይወስዳችሁም። በቃ ወደፊት አይወስዳችሁም። ይህ እልክ እልክ አትግባቡ። እልህ መግባባት ለእናንተ ምንም አይሰራላችሁም። ሀይሚን ብሩኬም እባካችሁ እልህ አትግባቡ። የሆነ ነገር ስታደረጉ በእልክ አትግቡ። በቃ ቡሩክ ምልህ አለበት፣ ሀይሚ ምልህ አለባት። አንዳችሁ መብረድ አለባችሁ። ሁለታችሁም እሳት ከሆናችሁ ማን የሚያረጋጋችሁ? ለወደፊትም እኮ እናንተ ጥሩ አይደለም ይሄ። አንድ ሰው መረጋጋት አለበት። አሁን ባለፈው ታስታውሳላችሁ፣ እሙሽዬ ወንድ ልጅ ሲያጠፋ፣ ወንድ ልጅ ሲቆጣ፣ ወንድ ልጅ እንትስል ሴት ልጅ ነች ማረጋጋት ያለባት ሴት ልጅ ነች፣ ሀሳቧን ተቆጣጥራ ሀሳቧን ይዛ ወንድም ማረጋጋት ያለባት በላ የብሩኬ እና ስትናገር ነበር ሀይሜ የሄን ነገር ጭንቅላት ሲያስቀምጠሽ አንቺ ሴት ነሽ ተረጋግተሽ። ያው ብሩኬ ተናዷል። የሰራችው ስራ ስተት ነው። እኔ ስተት አለም፣ እያልኩ አይደለም ሀይሜ የሰራችው ነገር ስተት ነው። ግን ምንድን ነው አንቺ ሴት ነሽ፣ የሆነ ትናደሽ ምናምኑ ምናም ብለሽ ጥለሽ ከመሄድ ብሩኬን ይዘሽ ይዘሽ ቁጭ በል አንዴ፣ እኔ አናግራለሁ፣ ዝም ብለሽ ስማኝ ብትዩ ዝም ብሎ ይሰማሻል። ስለዚህ አንቺ ሴት ነሽ ተረጋግተሽ ንገሪው የተፈጠረውን ነገር ውስጥሽ ያለውን ነገር ያስጨነቀሽን ነገር አንቺን የሚያስጨንቅሽ ሰዎች ካሉም አንች እየተተናክሉ ያሉትን ሰዎች ካሉ ንገሪው፣ አደብቂው። ሰው እየተተናኮለሽ ነው ያለው ሰው እየተተናከለሽ እንዳለ እናቃለን። በቃ አንቺ ሰው ተንኮል እየሰራብሽ ነው፣ ብቻሽን ደግሞ እዚህ መተሽ የበለጠ ተንኮል ነው አንቺ ላይ የሚሰሩብሽ። አንቺ ላይ ተንኮል ስለሚሰሩብሽ ሁሉን ነገር ለብሩኬ ንገሪው። የተፈጠረውን ነገር ሁሉ ንገሪው። ከተናገርሽ በኋላ ብሩክ የሚፈጥረውን ነገር ይፈጥራል፣ ግን ብቻሽን እወጣዋለሁ አትበይ። የሆን ነገር ሲመጣ ብቻ አይደለም አንቺ ጎንሽ ያለው ብሩክ የሚባል ልጅ አለ። ብሩኬ ደግሞ ያንቺን ሁሉ ነገር ተቆጣጥሮ ያስተካክልልሻል። አሁን በእንደዚያን ነገር ብሩክ የሆን ነገር ብትሆኚ የሆን ነገር ብደርስ ቢደርስብሽ ጥለሽ ውደሽ ብሩክ ራሱን ይምራል ራሱን። እንደው እኔ ሰው ነኝ ብሎ እንትን ይላል አይመርም። በቃ አንቺ ጥለሽ ስለሄድሽ ሁሉ ጊዜም የዘላለም ጸጠት ነውበት ነው የሚቀመጠው የዘላለም ጸሎት የዘላለም ጸጠት። የሚደረግን ነገር አታድርጊ ሃይሚዬ እኔ ፍቅር። ስለዚህ ብሩክ አንቺ ስለሚወድሽ ስለሚያከብርሽ ጸጠት የሚሆንብሽን ነገር አትስሪ። ያ መናገር ያለብሽን ነገር ተናገሪ፣ አትፍሪ። በቃ እዛ ሁሉም ወንድሞችሽ አሉ፣ ሁሉም ሰው ነው ያለው አጠገብሽ። ስለዚህ መናገር አለብሽ። አትፍሪ። መፍራት የለብሽም ማንንም ሰው። የሚያስፈራራሽ ሰው ካለ የሆነ ተንኮል እየተሰራብሽ ስለሆነ ሁሉን ነገር መንገር አለብሽ። ማንንም መፍራት የለብሽም። ብሩክ ስራው ስራው ደግሞ ከአንቺ አይበልጥም። ምንም ነገር ይሁን ምንም ከአንቺ አይበልጥም። ብሩክ በአሁኑ ሰዓት የተናደደ ስለሆነ እባክሽን ሀይሚየር ወደ ራስሽ ተመልሰሽ ብሩክ ይቅርታ ብለሽ የምትነግሪውን ነገር ካለ መንገር አለብሽ። ለማንኛውም ቤተሰቦቻችሁ፣ ወዳችኋለሁ፣ አክብራችኋለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ሰውኑ ቻው ቻው።